አሰላሙ ዓለይኩም ወረሕመቱ ላሂ ወበረካቱ ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላሂ ረብል ዓለሚን። እስቲ ከነበብትና ተገረመኝ ታሪክ እንድላካፍላችሁ፣ አስተማሪና መሳጭ ታሪክ የረመዳን ትውስታ። በሳውዲ የሚኖር አንድ የመን ነው። በአንድ ወቅት ያጋጠመውን ታሪክ እንዲህ ይተርከዋል። ከፊሌ የዘካ ገንዘብ ሊያከፋፍል ፈልጎ ከእሱ ጋር ወጣሁኝ። የድሃ መንደሮች ወዳሉበት ጠረፍ አካባቢ ሄድን። የዘካውን ገንዘቦች በፖስታ የታሸጉ ነበሩ። እያንዳንዱ ፖስታ ውስጥ አምስት ሺህ ሪያል ይዟል። ከአንዱ መንደር ወጥተን የጅዳ ጂዛን መስመር ይዘን አንድ የሰባ ዓመት አካባቢ ሽማግሌ ያገኘን። ሽማግሌው ብቻ ሽማግሌው ብርቱና ጤናማ ነው። ጎዳናውን ይዞ ይጓዛል። ወዳጄ ይህ ደግሞ በዚህ ሰዓት እዚህ በረሃ ምን ይሰራል አለኝ። ሹፌሩ ህገ ወጥ የመን ነው አለ። ከአጠገቡ ድረስ ቆምንና ሰላም አልነው። ከየት ነው ወንድም? ከየመን። የት ነው የምትሄደው? የአላህ ቤት ናፍቅ ያለው። ህጋዊ ነህ? አይደለሁም። ለምን ህጋዊ አልሆንክም? ለዋስትና ሁለት ሺ ሪያል ማስያዝ ይጠበቅብኛል። እኔ ያለኝ ሁለት መቶ ብቻ ነው፣ በመቶ ተሳፈርኩባት የቀረኝ መቶ ብቻ ነው አለ። እሺ አጎቴ በጉዞ ላይ ምን ያክል ሆነ አለ ጓደኛዬ። ስድስት ቀን እየጾምክ አይደለም? አይ ጾመኛ ነኝ። ጥሩ አንተ ከአምስት በላይ የተፍትሽ ኬላዎችን አልፈሃል። እንዴት ነበር የምታልፋቸው ሲለው ከሱ በቀር እውነተኛ አምላክ በሌለው አላህ እምላለሁ፣ የማልፈው በእነሱ ዘንድ ነው፣ ግን አንድም ያናገረኝ የለም አለ። ለስራ ነው አመጣጥ? በጭራሽ ወላሂ፣ እኔ አላህ ቤት ናፍቄ ነው የመጣሁት። ኡምራ ማድረግ ነው የምፈልገው። ወደ መካ ነው የምጓዘው። በአስፋልት ላይ ስትጓዝ ተዘዋዋሪ ዘቦች ፓትሮል አልያዙህም። ከግማሽ ሰዓት በፊት በ አምሳ ኪሎ ሜትር ርቀት ላይ ይዘው ነበረ። እዚህ ከመድረስ አንድ ኪሎ ሜትር ቀደም ብለው ድረስ እነሱ ናቸው ያመጡኝ። የት እንደሚሄድ ሲጠይቅ፣ የት እንደምሄድ ሲጠይቁኝ በአላህም እይ የአላህን ቤት እንደምፈልግ ስነግራቸው ለቀቁኝ አለ። ስብሓንላህ! ጭራሽ ዚግ እዚህ ቦታ በፍጥነት እንዳደረሱ አላህ ፓትሮሎችን አመቻችቶልህ አልኩኝ በውስጤ። ወዳጅ ሁለት ፖስታዎችን እየሰጠው እዚህ እነዚህን ያዘ ካነው አለው እየተቀበለ ጀዛክላ ኸይር። በፖስታዎቹ ላይ ያለው ገንዘብ መጠኑ ምን ያክል እንደሆነ አያውቅም። የሰው ድንብር ታውቃለህ አልኩት። አሁ አለው ጥሩ። ፖስታውን ከፈተና፣ እንዳይጠፋብህ ገንዘቡን በቀበቶ በይዛምህ ውስጥ አዳብቅ አልኩት። ሲከፍተው አስር ሽሪያል ይህ ሁሉ ለእኔ ነው አለ። አዎ ላንተ ነው አለው። ከመኪናው ላይ ወደቀ፣ ራሱን ሳተ። ከመኪናው ወረድ፣ በላዩ ላይ ውሃ ምርጨት ያዘ። ይህ ሁሉ ገንዘብ ለእኔ ነው፣ ይህ ሁሉ ገንዘብ ለእኔ ነው እያለ መጮህ ያዘ። ቁጭ ብሎ ማልቀስ ቀጠለ። ወዳጄ ከእኛ ጋር ትንሽ ወደፊት እንድንወስደው አለ። ከእኛ ጋር መኪና ላይ ወጣ። ትንሽ ሲረጋጋ ጠየቅኩት። ምንድን ነው ይህ ሁሉ ለቅሶ? አልኩት። እኔ የመን ውስጥ ከቤት የጎን ቦታ አለችኝ፣ ለአላህ ሰጥቻታለሁ። እኔና ቤተሰቦቼ የብሷ ላይ በጭቃና በድንጋይ አድርገን መስጂድ ገንብተናል። ግንባታው ቢጠናቀቅም ምንጣፍና ጥቂት ነገሮች ቀርተውት ነበረ። ለዚህ መስጂድ እንዴት ምንጣፍ እንደማገኝ ተቀምጬ አስብ ነበር አለ። ይህን ሲል የእውነት የእውነት ሁላችንም አለቀስ። አሳቡ አሄራ የሆነ ሰው ዱኒያ እንዳለች ትመጣለታለች የሚለው አሳቡ አሄራ የሆነውን ሰው አላህ መባቃቱን ከልብ ውስጥ ያደርግለታል፣ ነገሩም ይሰበስብለታል፣ ዱኒያም በግዳ ወስዶ ትመጣለች። አሳቡ ዱኒያ የሆነ ደግሞ አላህ ድህነቱን በአይኖቹ መሀል ያደርግበታል፣ ነገሩንም ይበታትንበታል፣ ከዱኒያም የተወሰነለት ብቻ እንጂ ከዱንያም የተወሰነለትን ብቻ እንጂ አይመጣለትም፣ የሚለው የነቢያችን ሰለላሁ ዐለይ ወሰለም ንግግር ትዝ ያለኝ በዚህ ጊዜ፣ ወዳጄ ለሰውየው እንድጨምርለት ጠየቁት። ተጨማሪ ሁለት ሺህ ኳስታዎችን ሰጥተው በድምሩ ሃያ ሽር ያላገኘ ሰውየው ሰውየውን ከመኪና ከመውረዱ በፊት እያለቀሰ ያቅምተምትና ዱአ እያደረገ ነበረ። በአላህ ላይ እውነተኛ የሆነ መመካት ብትመኩ ኑሮ ልክ ወፏን እንደሚረዝቃት ይረዝቃችሁ ነበር። ተርባ መታ ተርባ ወታ ጠግባ ትመለሳለች የሚለው የነቢያችን ሰለላሁ ዐለይሂ ወሰለምን ሀዲስ ሀዲስ መጣብኝ ይላል። ስብሓናላህ። በጣም የሚገርም ታሪክ ነው። ይሄ ሰውዬ እንግዲህ እንደምታዩት የአላህን ቤት ለመጎብኘት ከየመን በእግሩ ተጉዞ ያው ሳውዲ ድንበር ላይ ገብቷል። በጣም ደስ የሚል ታሪክ ነው። አላህን የተመካ መቼም ቢሆን ወድቆ አይወድቅም። ሀቂቃት ማለት ነው። አላህ እንጃ ምን እንደምል አላውቅም። አላህ የተሻለ ነገር ለኛ ይምረትልን። ሁላችንም ብንሆን ሁልጊዜ ጊዜ ባላህ እንመካ። አላህን የተመካ ወድቆ አይወድቅም እና እንኳን የሳውዲ ፖሊሶች ሊይዙት አይደለም እንደውም ለሱ ስበብ ነው ከያለበት ቦታ ወደ ሌላ ቦታ ሸኝተውት እንደነበረ ነው ታሪኩ ላይ የሚገልጸው። በጣም ደስ የሚል ነው። ያው ለእኔ ስላነበብኩትና ስለተመቸኝ ስለ እናንተም ላካፍላችሁ ብዬ ነው። አላህ እኛም ስደት ላይ ሆነን ብቻ ምን እንደምላላቅም አላህ የተሻለ ነገር ይረዝቀና ምለው ሀቂቀተም ማለት ነው ሁል ጊዜም ባለን ነገር እንብቃቃ፣ የሰው ነገር አንፈልግ ላ ባለን ላይ ጨምሮ ጨማምሮ ይስጠን፣ ለሀገራችንም ያብቃን። በሀገራችን በቤተሰቦቻችን፣ ከልጆቻችን፣ ከቤታችን ተብቃቅተን የምንኖር አላህ ያድርገን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ